ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ሁለት እንቁላሎችን ብትመገቡ የምታገኙትን አስደናቂ አስራ ሁለት የጤና ጥቅሞችን እናም የሁለት እንቁላል የንጥረ ነገር ይዘቶቹን በዚህ ቪዲዮ ላይ በሚገባ እነግራችኋለሁ። ይህ ማለት ነው እንዴት አድርጋችሁ ብትመገቡም ተመራጭ ነው የሚለውንም እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሁለት ትላልቅ እንቁላሎች በአጠቃላይ ወደ አንድ መቶ ግራም የሚጠጋ ሙሉ የምግብ ንጥረ ነገር ይዘታቸው፣ ሁለት ትላልቅ እንቁላሎች በአጠቃላይ ወደ 140 ካሎሪን ይሰጣሉ። የፕሮቲን ይዘትም አላቸው። ፕሮቲን ጡንቻን ለመገንባት እና ለመጠገን የሚረዳ ሲሆን ሁለት እንቁላሎች ከ12 እስከ 14 ግራም ከፍተኛ ጥራት ያለው ፕሮቲን አላቸው። እንዲሁም የጤናማ ስብ ይዘታቸው ወደ 10 ግራም የሚጠጋ ጤናማ ስብን ይይዛሉ። በአብዛኛው አንሳቹሬትድ ፋት ሲሆን የአእምሮ እናም የልብ ጤናን ይደግፋሉ። የካርቦሃይድሬትስ ይዘቱም ካርቦሃይድሬት በጣም ዝቅተኛ ነው፣ ከአንድ ግራም ያነሰ ስለሆነ እንቁላል ለዝቅተኛ ካርቦሃይድሬትስ ወይም ለኬቶ አመጋገብ በጣም ጥሩ ነው። የሁለት እንቁላል ዋና ዋና ቫይታሚኖች ደግሞ ቫይታሚን ኤን ይዛል። ቫይታሚን ኤ ጥሩ እይታን እናም የበሽታ መከላከያ ጤናንም ይደግፋል። እንቁላል የቫይታሚን ዲ ምንጭም ነው። ቫይታሚን ዲ ካልሲየም እንዲዋሃድና አጥንት እንዲጠነክር ይረዳል። እንቁላል የቫይታሚን ኢም ጥሩ ምንጭ ነው። ቫይታሚን ኢ ህዋሳትን ከጉዳት የሚከላከል ኃይለኛ አንቲኦክሲዳንት ሆኖ ይሰራል። የቫይታሚን ኬም ጥሩ ምንጭ ነው። ለትክክለኛ የደም መርጋትና ለአጥንት ጤና ድጋፍን ይሰጠናል። እንቁላል የቢ ቫይታሚኖችም ጥሩ ምንጭ ነው። በቢ ቫይታሚኖች የበለጸጉ ናቸው። እነዚህም ቫይታሚን ቢቱ ወይም ደግሞ ሪቦፍላቪን ለኃይል ምርት፣ ቫይታሚን ቢ5ን የሚይዛል ወይም ደግሞ ፓንታቶኒክ አሲድን የምንለው ለሜታቦሊዝም እና ቫይታሚን ቢ6ን የሚይዛል ለአእምሮ ተግባር፣ ቫይታሚን ቢ12 ደግሞ ለቀይ የደም ሴል ምስረታ፣ እናም ፎሌትን የሚይዛል። ፎሌት ለህዋስ እድገትና ለዲኤንኤ ጥገና አስፈላጊ ናቸው። እንቁላል የኮሊን ጥሩ ምንጭም ነው። እንቁላል ለአእምሮ፣ ለነርቭ እናም ለጉበት ተግባር አስፈላጊ የሆነ ዋና ንጥረ ነገር የሆነውን የኮሊን ከፍተኛም ምንጭ ነው። በእንቁላል ውስጥ የሚገኙ ማዕድናቶች ደግሞ ሁለት እንቁላሎች በደም ውስጥ ኦክስጅንን ለመሸከም የሚረዳ ብረት ወይም ደግሞ አይረን እናም ለአጥንትና ለጥርስ ጥንካሬ ድጋፍን የሚሰጥ የፎስፈረስ በቂ መጠንን ይሰጣሉ እንዲሁም ሰውነታችንን ከሴል ጉዳት የሚከላከል ኃይለኛ አንቲ ኦክሲዳንት ሲሆነ የሴሊኒየም እናም በሽታ የመከላከል አቅምንና ቁስልን መፎስን የሚደግፍ ዚንክንም ይሰጣሉ። እንቁላሎች ልብ፣ ጡንቻዎችን፣ ነርቮችን በትክክል እንዲሰሩ የሚረዱ ካልሲየም፣ ማግኒዥየም እና አነስተኛ መጠን ያለው ፖታሲየምንም ይሰጣሉ። በአጭሩ ሁለት እንቁላሎች ፕሮቲን ጤናማ ስብ ቫይታሚኖች እንደ ቫይታሚን ኤ፣ ዲ፣ ኢ፣ ኬ እና ቫይታሚን ቢ ኮምፕሌክስ እንደ ኮሊን እና ማዕድናቶችን እንደ ብረት፣ ዚንክ፣ ሴሊኒየም እና ፎስፎረስን በብዛት የያዙ ሲሆን ይህን ሁሉ ታዲያ የሚሰጡት በአንድ መቶ አርባ ካሎሪ ብቻ ነው። ይህም በተፈጥሮ ውስጥ ከሚገኙት በጣም የተሟሉ እናም ገንቢ ምግቦች ውስጥ አንዱ ያደርጋቸዋል። ታዲያ እንቁላልን ሁለት እንቁላልን በአመጋገባችሁ ውስጥ በየቀኑ ብታካትቱ የምታገኙትን አስገራሚ ጥቅሞችን ልንገራችሁ። አንደኛ እጅግ በጣም ጥሩ የከፍተኛ ጥራት የፕሮቲን ምንጭን ይሰጣሉ። እያንዳንዱ እንቁላል ሁሉንም ዘጠኙንም ዋና ዋና አስፈላጊ አሚኖ አሲዶችን ጨምሮ ከ6 እስከ 7 ግራም የተሟላ ፕሮቲንን ይዟል። ፕሮቲን ጡንቻዎችን፣ ኢንዛይሞችን ሆርሞኖችንና ቲሾዎችን ለመገንባትና ለመጠገን ይረዳል። ሁለት እንቁላሎችን መመገብ ወደ 14 ግራም ፕሮቲንን ይሰጣል። ይህም በተለይ እንቅስቃሴ ለሚያደርጉ ሰዎች የጡንቻን እድገትና ፈጣን ማገገምን ይደግፋል። ሁለተኛ፣ የአእምሮ ተግባርን ያሻሽላል። እንቁላል ለአእምሮ እድገት ለነርፍ ምልክት ስርጭት አስፈላጊ በሆነው በኮሊን የበለጸገ ነው። ኮሊን ለትውስታ እና ለስሜት መቆጣጠሪያ ኃላፊነት ያለበትን አሴታይል ኮልን የተባለ የነርቭ አስተላላፊ እንዲፈጠር ይረዳል። መደበኛ የእንቁላል ፍጆታ የተሻለ ትኩረትን፣ ትውስታን ይደግፋል እንዲሁም ከእድሜ ጋር ተያይዘው የሚመጣን የአእምሮ ማሽቆልቆልንም ለመከላከል ይረዳል። ሶስተኛ፣ የአይን ጤናንም ይደግፋል። የእንቁላል አስኳል አይንን ከጉዳት የሚከላከሉ ሊውቲንና ዚያ ካንትን የተባሉ ሁለት ኃይለኛ አንቲኦክሲዳንቶችንም ይዟል። እነዚህ ንጥረ ነገሮች የአይን ሞራ ግርዶሽ ወይም ደግሞ ካታራክትና ከእድሜ ጋር የተያዘ የማኪውላር ዲጀኔሬሽን አደጋንም ይቀንሳሉ። በየቀኑ ሁለት እንቁላልን መመገብ የተሻለ እይታን ለመጠበቅ ይረዳል። እንዲሁም በአልትራ ቫዮሌትና በኦክሲዲቲቭ ዳሜጅ ወይም ደግሞ ጉዳት ምክንያት ከሚመጡ የአይን በሽታዎችም ይከላከላል። አራተኛ፣ የልብ ጤናንም ያሻሽላል። በመጠኑ ሲወሰድ እንቁላል ጥሩ ኮሌስትሮልን ኤችዲኤልን ይይዛል፣ እናም አጠቃላይ የኮሌስትሮል መጠንንም ለማመጣጠን ይረዳል። ኤችዲኤል ከመጠን በላይ የሆነ ኮሌስትሮልን ከደም ውስጥ ለማስወገድ ይረዳል። ጥናቶችም እንደሚያሳዩት ለጤናማ ግለሰቦች በመጠኑ የእንቁላል ፍጆታ በቀን ከአንድ እስከ ሁለት እንቁላሎች የኤች ዲኤል መጠንን ሊያሻሽል እናም የልብ በሽታ አደጋንም ሊቀንስ ይችላል። አምስተኛ ለረጅም ጊዜ የሚቆይ ኃይልንም ይሰጣል። እንቁላል ከፍተኛ ጥራት ያለው ፕሮቲንና ጤናማ ስብን ያቀርባል። ይህም የምግብ መፈጨትን ያዘገየዋል። ይህ የደም ስኳር መጠንን ያረጋጋል እናም የኃይል መውደቅንም ይከላከላል። ጠዋት ሁለት እንቁላልን መመገብ በካርቦሃይድሬት የበዛበት ቁርስ ይልቅ ለረጅም ጊዜ ኃይል እንዲኖራችሁ ትኩረት እንድታደርጉ እናም እንድትጠግቡም ያደርጋል። ስድስተኛ ጸጉርን ቆዳን፣ እናም ጥፍርንም ያጠነክራል። እንቁላሎች ለህዋስ እድገትና ጥገና አስፈላጊ በሆኑት ባዮቲን፣ ቫይታሚን ቢትዌልቭ እና በሰልፈር ተጭነዋል። እነዚህ ንጥረ ነገሮች በጸጉርና በጥፍር ውስጥ ዋናው ፕሮቲን የሆነውን ኬራቲን እንዲፈጠርም ይረዳሉ። መደበኛ የእንቁላል ፍጆታ ጤናማ የጸጉር እድገትን ጠንካራ ጥፍርንና የሚያበራ ቆዳንም ያበረታታል። ሰባተኛ ክብደትንም ለመቆጣጠር ይረዳል። በእንቁላል ውስጥ ያለው የፕሮቲንና የስብ ጥምረት የጥጋብ ስሜትን ያበረታታል። ለረጅም ጊዜ የመጥገብ ስሜት ይሰማቸዋል። ይህም መክሰስን እናም የካሎሪ ቅበላንም ይቀንሳል። ቁርስ ላይ ሁለት እንቁላልን መመገብ የረሃብ ሆርሞኖችን በመቀነስና ሜታቦሊዝምም ደግሞ በማፋጠን ክብደትን ለመቀነስ ወይም ለመቆጣጠርም ይረዳል። ስምንተኛ አጥንትን እናም ጥርስንም ያጠነክራል። እንቁላል ጠንካራ አጥንቶችን ለመገንባት አብረው የሚሰሩ ቫይታሚን ዲ፣ ፎስፈረስ እናም ካልሲየምንም ይዟል። ቫይታሚን ዲ ለአጥንት ጥግግት ወይም ደግሞ ለቦን ዴንሲቲ የካልሲየም መምጠጥን ያሻሽላል። በተለይም የፀሐይ ብርሃን መጋለጥ ውስን በሚሆንበት ጊዜ እንቁላልን አዘውትሮ መመገብ የአጥንት መሳሳትን ወይም ደግሞ የኦስቲዮፖሮሲስንና የአጥንት ድክመትን ለመከላከል ይረዳል። ዘጠነኛ፣ ጤናማ እርግዝናንም ይደግፋል። እንቁላል ለፅንስ አእምሮ እድገትናም ለቲሹ እድገት ወሳኝ የሆኑ ኮሊን፣ ፎሌት እናም ፕሮቲንን ይሰጣል። በእርግዝና ወቅት የኮሊን እጥረት የህፃኑን የማስታወስናም የመማር ችሎታዎች ላይ ተጽዕኖን ሊያሳድር ይችላል። በቀን ሁለት እንቁላሎች ለነፍሰ ጡር ሴት ከሚያስፈልገው የኮሊን ፍላጎት 50 ፐርሰንት የሚሆነውን ሊያሟላ ይችላል። ይህም ጤናማ የህፃን እድገትን ይደግፋል። አስረኛ ጤናማ ደምን ለመጠበቅም ይረዳል። እንቁላል ቀይ የደም ሴል ምርትን የሚደግፉ ብረት፣ ፎሌት እናም በቫይታሚን ቢ12 የበለጸገ ነው። እነዚህ ንጥረ ነገሮች የደም ማነስናም ድካምንም ይከላከላሉ። መደበኛ የእንቁላል ፍጆታ ለሰውነት ህብረ ህዋሳት የሚያቋርጥ የኦክስጅን አቅርቦት እንዲኖር ያደርጋል እንዲሁም አጠቃላይ ጥንካሬንም ይጨምራል። አስራ አንደኛ ጠንካራ የበሽታ መከላከያ ስርዓትንም ይገነባል። እንቁላል በሽታን የመከላከል አቅምን የሚያጎለብቱ ቫይታሚን ኤ፣ ሴሊኒየም እና ዚንክንም ይዟል። እነዚህ ንጥረ ነገሮች ነጭ ደም ሴሎችን ለማምረትና ከኢንፌክሽኖችም ለመከላከል ይረዳሉ። በየቀኑ ሁለት እንቁላሎችን መመገብ በሽታ የመከላከል ስርዓታችሁን ያጠናክራልና ሰውነት ጉንፋንንና ቫይረሶችን እንዲቋቋምም ይረዳል። አስራ ሁለተኛ እርጅናን ያዘገያል እናም ረጅም እድሜንም ያበረታታል። እንቁላል የኦክሲዲቲቭ ስትረስን የሚከላከሉ አንቲኦክሲዳንቶችን እንደ ሉቲን እናም ሴሊኒየምን ይዟል። እርጅናን ከሚያፋጥን ጉዳት ህዋሳትን ይከላከላሉ። መደበኛ መጠነኛ የእንቁላል ፍጆታ በሴሎች ላይ ከሚደርሰው ጉዳት በመጠበቅ ወጣት የሚመስል ቆዳ፣ የተሻለ አእምሮ እናም ረጅም እድሜንም ይደግፋል ማለት ነው። ታዲያ ከፍተኛውን ንጥረ ነገር ለማግኘት የተቀቀለ ወይም ደግሞ በቀላሉ የተጠበሰ እንቁላልን ተመገቡ። ከመጠን በላይ ዘይት ወይም ደግሞ ቅቤን ከመጠቀም ተቆጠቡ፣ ጉዳቱን ከፍ ያደርገዋል። ለጤናማ አዋቂዎች ደግሞ በቀን ከአንድ እስከ ሁለት እንቁላሎች አስተማማኝ እናም ጠቃሚ ናቸው።